እስማ መንፈስ ቅዱስ አህዶ አምላክ አመሰሉሱ ለወርሃ ትቅምት ዛት ረት አይረፈት ቅድስት ወነጽት አና ነብይትሙ በሳሙኤል ነይይ አንድ አምላክ በሚሆን በአ በወል መንፈስ ቅዱስም ጥቀምት ስድስት በዝች ቀን የታላቁ ነቢይና ካሀይን የሳሙኤልናት ቅድስት ነብይት ሀና አረፈች ይህችም ቅድስ ከሊያዊ ነገር ናት ልጅ ህልቃና አገባት ፍናና የምትባልም ሌላም ሚስት አለችው እርሷም ወላድ በመሆኗ ሀና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሀና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ህልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በዔሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስእለትን ተሳለች፣ አቤቱ ልጅ የሰጠኸኝ እንደሆነ በህይወቱ ዘመን ሁሉ ለአንተ የሚያገለግል አድርገዋለሁ። አኑኤል ኤል የማያት እና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ተጸልይ ነበርና በቁጣና በግሳሴ የወይን ጠጅ ጠጥተች ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም። ልጅ ያጣሁ በመሆኔ በልብ ያዝናለሁ እንጂ ካህን ኤሊም ያጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመን ሹኒስትሽ በሰላም ሂጂ በቃሉ አላት። በቃሉ ማምና ወደ ቤቷ ገባች። ከዚህ በኋላ ፀንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዘው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህ በኋላ ሀና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻውም ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መሀይሊ ቀጥላ ተጽፋለች። ከዚህ በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ዘላለሙ አሜን። ሰላም ለሀና እንዘ ተቀውሞ ተየሉ ለእግዚአብሔር በውስተ መርቶሉ በድምጸ ጸሎታ ሐዋዝ ወሰናይ ቃሉ ይትመካ ትብየ እንዘ አሎ አምላክ ዘበላይሉ ኃያል በኃይሉ ወባኢል በብዕሉ። በዚህች ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጳንጠሌዎን አረፈ። ይህም ቅዱስ በሮሚ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር እውቀትን እየተማረ በመጸለይና በመጾም በዚህ አደገ። ከዚህ በኋላ ቅዱሳን ከስምንት ባልንጀሮቹ ከዚህ በኋላ ቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። ከዚህ በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ ንጉ ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህ በኋላ እርስ በርሳቸው ተለያዩ። ቅዱስ ጴንጤሊዮንም ከታናሽ ተራራ ላይ ወጥቶ ርዝመቱ አምስት ክንድ አግድመቱ ሁለት ሁለት ስፋቱ ሶስት ክንድ የሚሆን ዋሻ ለራሱ ሠራ። ጠፈሩንም አንድ ድንጃ ጠፈሩም አንድ ድንጃ ነው። ከጥቂት ቀዳዳ በቀር በር የለውም ነበር በር የለው። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ አርባ አምስት ዓመት ኖረ። ቆዳው ካጥንት እስኪጣበቅ በእንባን ብዛት ቅንድቡ ተመለጠ። በሽተኞችን በማዳን የውሮችንም ኃይሎች በመግለጥ ብዙ ታምራትን አደረገ። በአንዲት ቀንም በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍህሙንም በልሱ ቋጥሮ ለማይጥንት ወሰደው። የናግራንን ሀገር ያጠፉ ያጠፉ ያጠፋትን ምእመናኖችንም የገደላቸውን አይሁዳዊ ንጉስ ሂዶ ሊወጋው ንጉስ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶሃልና በደና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ካህዲው ንጉስ ፊናሐስ ከካሃዲው ንጉስ ከፊናስ ጋር ተዋጋ። ድል አድርጓቸውም ካሃዲያንን ሁሉ እንደ ቅጠል እስቲረግ አጠፋቸው። ሊሆንን በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህ በኋላ ንጉስ ካሊየቭ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በሰብዝ እየተጋደለ ኖረ። ይህም ቅዱስ አባ ጰንጠሊዮን ተጋድለውን በፈጸመ ጊዜ ክብሪግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙንም ለሚጠራ መታሰቢያውንም ለሚያደርግ ሉንም ለሚጽፍ ቃል ኪዳን ሰጠው። ከግሃከ እንግዲህ ድካም ይበቃሃል እረፍ አለው። ያን ጊዜ ማይ አጥንቶቹ ተነቃቁ። በፍቅር አንድነት ማረፈና በዚያ በዋሻ ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁንኝንም በዚህ አባ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለጰንጠሌዋን ለጰንጠሌዋን ምኩር በውስጥ ጾማይት ንጽት ወአቅመ መቃብር አንሲ ኦ መውተ በመልእክተ ቃሉ ክቡር ሚያጣ ወስተፍሳ በካያ ሀቲ ቢር ወነብሰ ወሉዳ ማ አጋ አዚየ እንቅን የመሪር በዚችም ቀን ብና ከሚባል አገር የኤጲስቆጶስ አንቶኒዮስ የምስክርነቱ መታሰቢያ ነው። በረከቱም ከኛ ጋር ተነ ዘላለም አሜን። በዚችም ቀን የስሙ ትርጓሚ አዋቂ የሆነ የነማቆም ነቢይ ይይ መታሰቢያው ነው። ይህም ቅዱስ ከሰሞንና ከዮሴፍ ነገድ የዮሳፍት ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ።

በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናው ከተማ በአዋቂዎች የመሳፍንት አንድነትም ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚህ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትና ጥምቀ በአቴና ሀገር የኤጲስ ቆጶስነት አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአቴናን ፈላስፎች በእሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ፣ በአርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለሙ ውስጥ የሆነውን ጌታችንን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን ጨረቃና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባህሮ ባህሮችን ጥልቁንም በዓለም ዙሪያ ያለውንም የውቅያኖስንም ባህር መረመረ። እነርሱም ጸጥ ብለው አገኛ፣ እርሱንም ጸጥ ብለው አገኘው። ከዚህ በኋላ አርስጣ አላባ የሚባል የፍልስፍና መጽሐፉን አንስቶ ሲመረምር በውስጡ ልመክኑን የሚል ስም አገኘ። ይህም ህቡ አምላክ ወረደ ወገኖቹም ከበርሱ ላይ ተነስተው ሰቀሉት ማለት ነው። በዚያችም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታችሁ ምሁራን ምሁራን ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኦሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን ሰዓቷን ወርዝ ወርዋን ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣወታቱ ቤቶች በደጃፋቸው መክኑን እያሉ እንዲጽፉ አዘዘ። ከአስራ አራት ዓመትም በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና ሀገር መጣ። ክብሪግባውና የመድኃኒታችን ኢየሱስ ክርስቶስን መውረዱን ከመፊታችን ክርስቶስን ጋር መውረዱን መወለዱን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ በሶስተኛው ቀንም መነሳቱን፣ ማረጉን፣ በሕያዋንና በሙታን ላይም ለመፍረድ ዳግመኛ የሚመጣ መሆኑን አስተማረን። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ጥሩጠው እንዲህ ብለው ነገሩት አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን አዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያው ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድነው? አለው። ቅዱስ ጳውሎስም በያ በአደባባያችሁ መካከል አልፌስ የርግ በአማልክቶቻችሁ ቤቶች በደጃፍ ላይ እልመክኑን የሚል ጽሑፍ አየው። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያም ጊዜ ከ14 አመት በፊት የጻፈውን ያን መጽሐፍ ያመጣው ዘንድ አሱፊ አሱ ኡሲፎስን አዘዘው ። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ቀን አርብ ዕለት በ27 አርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደ ተሰቀለ፣ ፀሐይም እንደ ጨለመ፣ ምድርም እንደ ተናወጠች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናሲዎስ ጋራ ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናሲዎስንም በእርሱ ላይ ጵስቆጶስን አድርጎ ሾመው። የቤተ ክርስቲያን ስርዓት የተ የቤተ ክርስቲያንንም ስርዓት የተረጎመ እርሱ ነው። ከዚህ በኋላ በዛይራ አቅራቢያ ወዳለ አለ ሀገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችንንም በጌታችን ስም አሳመነ። ድንቆቸውን ብዙዎች ታምራትንም አደረገ። ከሃዲ ንጉስ ደማቴያኖስም ይዞ ጽኑ ስቃይን አሰቃየው። ከዚህ ከዚያም የከበረች ራሱን በሰፊ ቆረጠው። የተቆረጠች ራሱንም በእጁ ይዞ ሁለት ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዝመራ ሙርቱን የኦሲፎስንና የኦርያኖስን ራሶቻቸውን ቆረጠ። የሰማይትነት አክሊልን በመሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማይታት ጸሎት ማረ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለዲዮና ሲወሱት አፌ ሰማይትን ጦና ኤጵስቆጶስ ሀገረ ባና አንከሩ ፈድፋደ ወተደሙ ሰብአቴና

መጥራት የጀመረ ይህ ሄኖስ ነው። ሄኖስም መቶ ዘጠና ዓመት ኖረ ቃይናንም ወል ቃይናንንም ወለደው ቃይናንንም ከወለደው በኋላ ሰባት ዓመት አስራ አምስት ዓመት ኖረ። ቃይናንም ከወለደው በኋላ ሰባት መቶ አስራ አምስት ዓመት ኖረ ወንዶች ልጆችን እና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላ ዕድሜውም ዘጠኝ መቶ አምስት ነው። በረከቱንም ከኛ ጋር ትኖር ለዘላለም አሜን።